ሜላት፣ የሶስት ሚሊዮን ወርቅ ስለጠፋባት በስተ መጨረሻ ስታውቅ ደነገጠች። ምን፣ የእውነት ወርቄን የወሰደችው እርግብ ነች? አዎማ። እየተረጋጌ እባክሽ ከሰው ልጅ እኮ መጀመሪያ ገንዘብ እኮ ምንም አይደለም፣ የሰው ልጅ ቀድማል ብላ ስትላት፣ ወይዘሮ ሜላት አይሃና፣ አንቺ የምታውቂው ነገር ምንም ነገር የለሽም። ይሄ እኮ ሶስት ሚሊዮን ብር ነው። ያለኝን ሁሉ አማ ጥጬ ያገዛሁት እኮ ወርቅ ላይ ነው። ወይኔ፣ በቃ ይህን ነገር የምታደርገው ያች ባዩሽ ናት ብላ ደመደመች። እንደማዬ፣ እንዴት አወቅሽ ባዩሽ ማድረጓን? እንደዚህ እዩልሽ እርግብ በፍጹም እኔ ይህን ያህል ወርቅ እንዲኖር እንዳለኝ በፍጹም ልታውቅ አትችልም። ነገር ግን በእርግጠኝነት ባዩሽ ጋር ተባብረው ነው ያንን ወርቅ እየሰረቀችው ብላ አበደች፣ ጨለለች። ልጆቿን ሁላ ዛሬ ውሻ አድርጋቸው አለች። እንዲሁም ደግሞ አቶ ኖላዊና እንዲሁም አሴር ሊጠይቋት በሄዱበት ሰዓት ያቹ ባዩሽ ናት እንደዚህ ያደረገችሽ ብለው ሁሉንም ነገር ሲነግሯት እሷ ደግሞ አመነጫጭ ቃና ተቆጥታ ወደ ክፍሏ ገባች። አቶ ኖላዊ ወይኔ አሴር፣ ነገሩን ሁሉ አበላሸነው እኮ ጆሮ፣ ምንድን አባታችን ነው የሚሻለው? ይህች ሴትዮ እያደር እያበደችና እየጨለለች ነው። እንደምከደው ማለቴ ዶክተሮቹ የእውነት የሚያገግም መድኃኒት ነው የሰጧት ወይስ ደግሞ ጠቅላላ የሚያጨልል መድኃኒት ነው የሰጧት ብለው በጣም እነሱም ግራ ተጋቡ። በስተ መጨረሻ ሀንዬና ሰላምዬ እንዲሁም ደግሞ ሌሎቹም ጓደኞቻቸው ወደ ትምህርት ቤቱም እንኳ ቢገቡ፣ ነገር ግን አሁን ላይ ሰላምዬና ሀኒቾ ትንሽ የተደባበሩ ይመስላል። አንድ ልጅ እንግዲህ ለሁለት ፍቅር በጣም እጅጉን ይከብዳል። እናም ጓደኞቿ በሀኒቾና በሰላምዬ መካከል እየገባች ሀና እና እዝራ ይዋደዳሉ ብላ ለሰላም እየስት ነግራት። ምን ማለት ፈልገች ነው? ሀና እንደሆነ ከአባቷ ውጭ ማንንም መውደድም ሆነ ማፍቀርም መጠጋትም አትፈልግም። ስነ ስርዓት ብትጂ ይሻልሻል ጽ ብላ ስትላት እኔ ለምን ብየዋሻለሁ? ነገር ግን እስኪ ነገርኝ፣ አንድ ሰው እንዴት ነው ሳይዋደድና የሆነ ስሜት ሳይኖረው አብሮ ሻይ መጠጣት፣ አብሮ መገባበዝ፣ አብሮ መሄድ? በዛ ላይ እዝራማ ይባስ ብሎ እንደውም እቤቷ ድረስ ሁሉ ነው የሚሸኛት። በዛ ላይ ይንከባከባታል ብላ ለሰላምዬ ስትናገር ሰላምዬ ደግሞ እንዴት እንደዚህ ይሆናል? በፍጹም እኔማ ለሁለተኛ ጊዜ ልቤ ሊሰበር አይችልም እያለች ግራ ተጋባች። ወንድሟ ሳይቀር ውሻ ስታደረገው ምንድን ነው ዛሬ ደግሞ? ቆይ በሰላም ነው? ይኸው ልክ ምላሴ፣ ከቻልክ ምግብ አቅርብልኝ። እውነት ለመናገር እኔ በጣም ድክም ስልችት ብሎኛል የእጅ ውሃ ማምጥተህ ምግብ አቅርብልኝ ብላ ወንድሟን አዘዘችው። በሌላ በኩል ምላሴ ሀኒቾን እባክሽ እህቴ ሀና አንድ ነገር ንገርኝ። ምንድን ነው ማለቴ የሆነ ሰው የአእምሮ በሽተኛ ከሆነ በዛው ያብዳል እንዴ? ምን ማለት ፈልገህ ነው? ነገርኩሽ እኮ እናቴ ዛሬ አብዳለች፣ ጨልላለች። እና አባትሽ መጥተው አመናጭቃ አስወጣቻቸው። ሲቀጥል ደግሞ እኔንም ከሀና ውጪ ማንንም አልፈልግም ጥራልኝ ብላ በጣም ስትበሳጭቢ ነበር እና የእናቴ ነገር እያሳሰበኝ ነው ብሎ ሲል፣ አይውልክ አሴር ተረጋጋ፣ እትዬ ምንም አይሆኑም እሷ በጣም ጠንካራ እና እንዲሁም ደግሞ ጀግና ሴት ናት ብላ ስትመልስለት፣ አይ ሃና፣ በአሁኑ እንኳ የምርም አልመሰለኝም እናቴ የምርም ግራ ተጋብታለች በማለት መልስ ሰጠ። ሰላም ሰላም፣ ውድና የተከበራችሁ የህያቤ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ለሃኒቾ ያለውን መረጃ ሙሉ ነገሯት። እኛ አስተዛሬ እውነት ለመናገር ያንችን እውነት አለማውጣት ነው እንጂ ሰዎቹን የእውነትም ለመጉዳት ዓላማ የለንም ነበር ነገር ግን በአንቺ ሕይወት መካከል የአንቺ ሕይወት መሰረቅ ብቻ ሳይሆን የሰውም ልጅ ሕይወት ስለጠፋ ወሳኛ አንችነሽ ሁሉንም ነገር ሂደሽ ለእናትሽ ተናግረሽ ከቤተሰብሽ ጋር መፍታት ያለብሽን ችግር ፍች ብሎ አቶ ኖላዊ እና አሴር ሁሉንም ነገራቸው። ከዛ ቆይ ቆይ፣ እዚህ ሁሉ ውስጥ ግን ተምቹ ለምንድን ነው ፎቶው የተቀላቀለው? ብላ ስትጠይቅ ሀንዬ ተምቹ አሁን በጣም ችግር ውስጥ ነው፣ ምክንያቱም ያኔ ከዚህ ቤት ሰርቆ የሰጠው ተምቹ ነበር። በመቀጠል ደግሞ ያንን ልጅ አሴርና ተምቹ ሲከታተሉት በነበረበት ሰዓት በጥይት ተብሎ ተገሏል። ይሄን ያህል? አዎ። ከዛም በኋላ ደግሞ ባዩሽ፣ የባዩሽ ግብረአበር ብቻ በአጠቃላይ በጣም ብዙ ሰዎች ነው ያንቺን ህይወት ያመሰቃቀሉት። እንዲሁም ግን አሁን ሳስበው ያንቺን ህይወት ብቻ ሳይሆን የፈለጉት እናትሽንም ጭምር ነው እና ያቺ አረመኔ እና ጨካኝ ባዩሽ የምትባለዋን ብትጠነቀቂያት ጥሩ ነው። እንዲሁም ለእናትሽ ንገሪያት ብሎ አቶ ኖላዊ ሀኔቾን ማስጠንቀቂያ ሰጣት። ሀኔቾም ደግሞ አባዬ፣ እውነት ለመናገር አሁን ላይ በጣም ግራ ገብቶኛል፣ ምክንያቱም እናቴ ራሱ ትክክል አይደለችም። እንዴት ብዬ እንደመናግራት አላውቅም አባዬ ብላ ስትል፣ ተረጋጊ ሀንዬ፣ እባክሽን ተረጋጊ ጆሮ ጆሮ በስተመጨረሻ ይኸውልህ፣ እልቅስ ሚስት ብታገባ ጥሩ ነው። ምን ማለት ነው ደግሞ እስኪ ንገረኝ። አሁን ሀንዬ ሄደች፣ አሁን ደግሞ እኔም መሄድ አይቀር። ምን ማለት ፈልገህ ነው? እልቅስ አንድ ነገር ልንገረህ። አሴር፣ ንገረኝ ፋዘል፣ ምንድን ተፈጠረ? ፈጣሪ ግን የእውነት ላያስችል አይሰጥም የሚባለው እውነት ነው። አንዱን በአንዱ ይተካልሃል። ምን ማለት ነው ደግሞ ፈየው? ሚስቴ ትታኝ ስትሄድ ሀናን ተካልኝ ሃና ደግሞ ቤተሰቦቿን መርጣ ስትሄድ አንተን ተካለኝ። ማለት አልገባኝም። ታዲያ አንተ እርሜ ልኬን አብረሃኝ ትኖራለህ እያልከኝ ነው? ታዲያስ፣ ለምንድን ነው የማትኖረው? አይ ፋዘር፣ እኔ በፍጹም አላደርገውም። ማለቴ እኔ እንደ ሃና እንደዚህ ቆንጆ ምግብ ልሰራ፣ ምን ችግር አለው? እኔ አባት አስተምረሃለኋ። እልቅስ አንድ ነገር ልንገርፋ፣ አየው የእውነቴን ነው። ምልክ አይደብርህ? ምንድን ነው ነገረኛ ሴት። ቆይ ለምንድን ነው ግን አንተ የማታገባው? አሁን እንግዲህ ይኸውልህ የድሮው ሚስትክ በሃና ከተተካች፣ ሃና ደግሞ በኔ ከተተካች፣ እኔ ደግሞ መሄድ አይቀርም። ምን ማለት ነው? እኔም አግብቼ ወይም ደግሞ ሌላ ሰው ሊወስደኝ ይችላላ። ይህ ሁሉ ዙሪያ ጥምጥም አግባ ለማለት ነው። እኔ ግን አላገባም። እንግዲህ እናንተ ትጦሩኝ እንደሆነ መጦር አለባችሁ እንጂ በፍጹም ብለው አቶ ኖላዊ ከአሲር ጋር መቀላለድ ቀጠለም። በሌላ በኩል ወይዘሮ ሜላት ከጓዳ ሩም፣ ከሩም ጓዳ፣ ከጓዳ ሳሎን እያለች ዝም ብላ መሄድና መምጣት ሆነ። ከዛ አሴር እማዬ ዛሬ ምን ሆነሻል? እስኪ የሆንሽውን ነገር ንገሪኝ፣ ብሎ ሲላት ምን ሆንኩኝ? የሆንኩት ነገር አለ? ምናምን እያለች ውሽ አደረገችው። እማዬ ባክሽ ንገሪኝ፣ ያመመሽ ነገር ወይም የሆነ ነገር ከሆንሽ ንገሪኝ፣ እያስጨነቅሽ ነው፣ ብሎ ሲላት ነገርኩ እኮ። አሁን የምፈልገው ሀናም ብቻ ነው ከሀና ውጭ ማንንም አልፈልግም ብላ። አሲር ደግሞ ቶሎ ደውሎላት ሀና እንድትመጣ አደረገ። ምንድን ነው እማዬ አስጨነቅሽኝ እኮ ምን ላርግ ብለሽ ነው? ምን ያልጠፋለ ምን ጠፋ? ወርቄ። እሱንም አውቃለሁ። ምን ማለት ነው አውቃለሁ ማለት? እንግዲህ እማዬ እሱ እውነት ለመናገር የተመታሽ ለታ የጠፋ ወርቅ ነው እና፣ ታዲያ የእውነትም እርግብናት። እርግምማ ብቻዋን ልታደርገው አትችልም። አይ እውነት ለመናገር ማን ማንን እንዳደረገው አላውቅም ማዬ። ግን ደግሞ በቃ ሂዷል። ወይኔ ጉዴ። ግን እኮ ማዬ አንቺ አሁን ተሽሎሻል፣ ትተኪዋለሽ። አንቺ አታቂም፣ የገንዘብን ጥቅምና ጉዳት በደንብ አታውቂም ሀንዬ። አንቺ እኮ የዋህነሽ። እንደዛ ማለት አይደለም ማየ፣ ለምንድን ነው ማላቀው፣ ነገር ግን እኔ አንቺ ትቀርሚያለሽ ብዬ ነው። በፍጹም ምክንያቱም ይህ ሶስት ሚሊዮን ነው። ይሄ እኮ መቶ ሺህ ወይም አምሳሽ አይደለም፣ ሶስት ሚሊዮን ነው ስትላት ሀንቾ ደነገጠች። ሌላ በኩል ሀንቾ እና ሰላምዬ ሀንዬና ሰላምዬ እያወሩ ባሉበት ሰዓት እኔ የምልሽ ሀንዬ፣ ምንድን ነው ሰላምዬ፣ ይህን ሰሞን ግን ከእዝራ ጋር ምንድን ነው ያለሽ ነገር? ደግሞ ምን አለኝ? ማለቴ አብራችሁ ሻይ ትጠጣላችሁ አብራችሁ ታወራላችሁ ትጫዋታላችሁ እና ታዲያ አብሮ መብላት አብሮ መጠጣት ምን ችግር አለው? እኔም ምልሽ ይወድሻል እንዴ እ አልገባኝም እና ይጠላኛል ምን አድርጌ ውስጥ ይጠናኛል? ሐና እንደዛ ማለት አይደለም። ያ ፍቅርሻል ወይ ፍቅሩን ገልጾልሻል ወይ ማለት ነው። አረ ሰላምዬ፣ እኔ በሩቅ በይ። እኔ እንደዚህ አይነት ነገር አይመቸኝም እ ያቺ ፅናታ እንደዚህ እንዳስብ ያደረገችኝ እሷ። ደግሞ ምን አደረገችሽ? ፍቅር ይዟታል። ሀናም እዝራም ደግሞ ፍቅር ይዞታል ብላኝ ነው። አረ በፍጹም፣ እኔ እንደዚህ አይነት ነገር ማሰብም ሆነ ማለምም አልፈልግም። ለማንኛውም አሁን መተኛት አለብኝ ብላ ሀኒቾ ደብሯት ተኛች። ሰላምዬ ቆይ ነገ አገኝሻለሁ፣ የእውነቴን ነው እምልሽ እወቅጥሻለሁ እያለች ግራ ተጋባች። እንግዲህ እዝራ ሶስት ሴቶች አፍቅረውት እዳ ገብቷል። በእርግጥ ሀንዬ የእውነት አሲድን ታፍቅር ወይስ ደግሞ እዝራን ታፍቅር? ምንም የሚታወቅ ነገር የለውም። ምክንያቱም ሰላም እየናሃና እየመጡ በባሉበት ሰዓት የእውነት የነው ምልሽ እዝራ ባስጠናኝ መሰረት አንብቤ አለፍኩት እና በጣም ጥሩ ልጅ ነው ሲያስጠና ምናምን እያሉ ሲያወሩ እንደ አጋጣሚ እዝራ መጣ። አሁን እኮ እያነሳንህ ነበረ በአንተ መሰረት አንብባ ደፈንኩት ምናምን እያለች አና እውነትሽ ነው። አዎ በቃ እናንተ አውሩ እኔ ልሂድ፣ ብላ ሀኒቾ ደብሯት ሄደች። ከዛ ጓደኛዋ ተከታተለች እና እኔም ምልሽ አና ምን ሆነሽ ነው? ቆይ ከዝራ ጋር ደግሞ ምን ሆንኩኝ? ማለቴ አብራችሁ አንቺም ሰላምም እዝራም ነበራችሁ፣ ነገር ግን አንቺ ተቆጥተሽ ሄድሽ። አረ በፍጹም አልተቆጣሁም። እዩልሽ ዝም ብለሽ ወሬ እየጨማመርሽ ማውራትሽን ብታቆሚ ጥሩ ነው። እባክሽ በእኛ መካከል አትግቢ። ምን ይሁን ምን ይሁን ሳታውቂ ዝም ብሎ ግን ወሬ ከወዳ ከወዲህ ማድረግ አይከብድም እንዴ? አንቺ እኮ ትልቅ ሰው ነሽ፣ አርፈሽ ትምህርትሽን ብትማሪ ይሻልሻል ብላ ሀኒቾ ልኳን አሳየቻል። በሌላ በኩል አቶ ኖላዊ ቁጭ ብለው መጽሐፍ እያነበቡ ሀንዬ ተትምህርት ቤት መጣች። እንዴ ሀንዬ እንኳን ደህና መጣሽ! እንዴት ነሽ? የት ነበርሽ? አባዬ ትምህርት ቤት ነኛ። በቃ ይህን ትምህርት ተያይዝሸዋል ማለት ነው? ምን ላድርግ ብለህ ነው አባዬ እናስ እንዴት ነሽ አሁን? አባዬ ምግብ ላቅርብ? ኧረ ተይኝ ዛሬማ፣ እኮ በጣም ጠግበናል። እንዴ አባዬ ጠግበናል ማለት እናትሽ ጋር እኮ ሂደን። ኧረ ተይኝ ዛሬማ እንዴ ሳናስቀይማቸዋን፣ ቀረም። ተቆጥተው ወደ ክፍል ገቡ። ምን ማለት ነው? ብቻ ስለዚያ ስለባዩሽ ስንነግራት አላስታውስም፣ ስለፎቶም አላስታውስም፣ ምንም ነገር አላስታውስም ብላ እኔ መሄድ አለብኝ ብላ ወደ ጓዳ ሄደች። ወደ ሩማ ሄደች። እንደው ታይኝስኪ አባዬ እንደዛ ማድረግ የለባችሁም ነበር። እንዴ አንዬ አልነገርሻትም እንዴ? አዎ አባዬ ምክንያቱም ባዩሽ ማለት እኮ የቅርብ ጓደኛዋ ነው። እናቴ ልቧ ይሰበራል። በዛ ላይ ደግሞ አንድ ነገር ከያዘች እናቴ አትለቅም። ስለዚህ ቤተሰቦቹ የእውነቴን ነው ምልህ አባዬ ይጫረሳሉ። እሱን ፈርቼ ነው። አሁን ግን እናንተ ከተናገራችሁ አይቀር እያንዳንዱ ነገር ቀስ ብዬ አብራራላታለሁ ብላ ተናገረች አቶ ኖላዊ ወይኔ አፋችንን ይበላናል ማለት ነው እኔና ሲል እያለ መጸጸት በዛ አሲፍ ሲመጣ ጉር ልንገርህ ምንድን ነው ያቺ ሴትዮ እኮ ታስታውሳለኝ ማ የሀና እናት አዎ እስኪ ተወኝ እንደማታቅ አድርጋ እንደዛ እኛን ስታጥረገርገን ነገር ግን ታስታውሳለይ፣ በለው። ይሄማ በቃ ጥይቱ ፈነዳ ማለት ነው። በሚገባ ከዚህ በኋላ ምን እንደሚፈጠር ራሱ አላውቅም እያለ አሴርና አቶ ኖላዊ ያወራ። ውድ የህያቤ ቤተሰቦች፣ የዛሬው ኖላዊ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ላይክ